አሰላም ዓለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የዩቲዩብ ተከታታዮች እንደምን አላችሁ? ከኛ ጋር አልሐምዱሊላህ፣ ሁሉም ሰላም ነው። እና እንግዲህ ደግሞ ዛሬ ኪችን ባለ አራት ቁም ሳጥንና አልጋ፣ መዋቢያ፣ ቲቪ ስታንድ ይዤ መጥቻለሁኝ። ሙሉ ቪዲዮውን እስከ መጨረሻው ድረስ ተከታተሉት። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። አመሰግናለሁ። እንግዲህ ወደ ኪችኗ ስንመጣ ባለ አራት ተከፋች ናት ሜትር ከላይ አንድ በር ከዛ ከታች ደግሞ አራት አምስት መሳቢያ አንድ በር መሃል ላይ ከዛ ዳር ላይ ደግሞ ሁለት በር አለው ማለት ነው። ትልልቅ በር ከዛ ከላይ ሁለት ባንድ የሆኑ በር አራት መደርደሪያ ያለው ከወዲህኛው ሁለት፣ ከወዲህኛው ሁለት አራት መደርደሪያ ያለው ቆንጆ የሆነች ኪችን ናት ማለት ነው። ወደ ቁምሳጥኑ ስንመጣ ደግሞ ቁምሳጥኑ ባለ አራት መደርደሪያ ያለው ከዚህ በኩል መሃል ላይ ሁለት ተከፋች ነው። አንዱ በቁልፍ ነው። አንዱ በመሰገጫ መስቀያ አለው ማለት ነው፣ መሀል ላይ ከዛ ከታች ደግሞ ሁለት ሁለት መሳቢያ አራት መሳቢያ አለው ማለት ነው። ሁለቱ ባንድ፣ ሁለቱ ባንድ ከወዲኛው በኩልም ደግሞ እንደዛው አራት መጠርጠሪያ አለው ማለት ነው። ቁምሳጥኑ አሪፍ ቁምሳጥን ነው። ተደራቢ የሌለው ነው። ወደ አልጋው ስንሄድ አልጋው በጣም ዘመን ያለና ቆንጆ አልጋ ነው። በጣም የሚገርም አልጋ ነው ማለት ነው። አሪፍ አልጋ ነው። ዲዛይኑም በጣም ያምራል። ሜትር ከሃምሳ በሁለት ኮሜድ ነው ነው ማለት ነው። አልጋው በጣም የሚያምር አልጋ ነው። እንግዲህ ወደ መዋቢያዋ ስንመጣ ደግሞ መዋቢያዋ ባለ ሶስት መሳቢያ መዋቢያ ናት ማለት ነው። ባለ ሶስት መዋቢያ ወንበር የሌላት ማለት ነው። ወደ ቲቪ ስታንዱ ስንሄር ደግሞ ቲቪ ስታንዱ ሶስት መሳቢያ ሆኖ ከላይ ያለው ኖርማሊ ነው። ከእጅ መዋቢያዋ በጣም አሪፍ መዋቢያ ናት ማለት ነው። ቆንጆ መዋቢያ ናት። መቀመጫ ምናምን የላትም ቦታም ያን ያህል አትፈጅም። ካልጋ ጎን መቀመጥ የምትችል መዋቢያ ናት ማለት ነው። ስለተከታተለችሁኝ አመሰግናለሁ።